እንግዲህ እንደምታዩት ተመልካቻችን በግና ፍየል ተራ ነው ማለት ነው። እንግዲህ ድንጋይ ቢጣል መሬት አያርፍም። ገዢም ገብቷል፣ በግና ፍየሉም ገብቷል ማለት ነው። ሮቢት ገበያ ነው የምንገኘው። አሁን ተመልካቾቻችን እንደታያችሁት ወደ ውስጥ ገባብዬ እስኪ ደሞ ያለው ነገር አሳያችኋለሁ። አሁን ጫፍ ላይ ሆኜ ነው እያሳዩችው አለሁት። በነገራችን ላይ በግናፍ ብቻ ነው ያው ቀንድ ከብት ራሱ አለ ታያችኋለህ። ተጃበሬላም ምናምን እዚህ ጋር ከሆነ